ሰላም ጤና ይስጥልኝ ክብራት ና ክብራን ውድ የዩቲዩብ ቤተሰቦች እንደምናላችሁ። ዛሬ እንግዲህ በሌላ ቪዲዮ ተገናኝተናል። ዛሬ በዚህ ቪዲዮ ላይ እንግዲህ የምንመለከተው ስለ ደማነስ ነው። እንግዲህ አጠቃላይ የደም አይነስ አይነቶች አንድ በአንድ የምናየሆናል እንዲሁም እንዲሁም የደማነስ ዋነኛ ምልክቶቹ ምን ምንድን ናቸው የሚለውን እንዲሁም የደማነስ መፍትሄዎቹ እና አጠቃላይ ህክምናው ምን ይመስላል የሚለውን በዚህ ቪዲዮ ላይ በስፋት የምናየሆናል ማለት ነው። እንግዲህ ከዛ በፊት ሁላችሁም ይህንን ቪዲዮ ላይክ በማድረግ ጀምሩ። እንዲሁም ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን በቀጥታ ወደ ጉዳያችን እናልፋለን። እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። እሺ ተመልካቾች፣ እንግዲህ የደም ማነስ እንግዲህ በደም ውስጥ በቂ የሆነ ጤናማ ቀይ የደም ሴሎች ወይም ደግሞ ሄሞግሎቢን ሲያንስ የሚከሰት በሽታ ነው። እንግዲህ ሄሞግሎቢን ዋናው የደም ሴሎቻችን ክፍል ሲሆን ከኦክሲጅን ጋር ይጣመራል። በጣም ጥቂት ወይም ደግሞ ጤናማ ያልሆኑ ቀይ የደም ሴሎች ካሉን ወይም ደግሞ ጤናማ ያልሆነ ጥቂት ሄሞግሎቢን ካለን በሰውነታችን ውስጥ ያሉ ሴሎች በቂ ኦክሲጅን አይደርሳቸውም። እንግዲህ የደም ማነስ ምልክቶች ከሆኑት አንድ የሆነው የድካም ስሜት የሚከሰተው የሰውነት አካሎቻችን በትክክል ለመስራት የሚፈልጉትን ያህል ኦክሲጅን ስለማያገኙ ነው። በተለይም እንግዲህ ሴቶች ህጻናትና ከባድ በሽታ ያለባቸው ሰዎች ለደማነስ የመጋለጥ እድላቸው ከፍተኛ ነው። እንግዲህ ከደማነስ ጋር ተያይዞ ልናስታውሳቸው የሚገቡ ጠቃሚ ነገሮች አሉ። ከነዚህ ውስጥም እንግዲህ አንዳንድ የደም ማነስ አይነቶች በዘር የሚተላለፉና በወልድ ጊዜ ህጻናትን የሚያጠቁ ናቸው። እንግዲህ ለአቅመ ሔዋን የደረሱ ሴቶች በአይረን እጥረት ለሚከሰተው የደም ማነስ በተለየ ሁኔታ የተጋለጡ ናቸው። ምክንያቱም እንግዲህ በወራዋ ጊዜ የደም መፍሰስና በእርግዝና ወቅት የደም ፍላጎት ስለሚጨምር ነው። እንግዲህ በእድሜ የገፉ ሰዎች በደም ማነስ የመጋለጥ እድላቸው ከፍተኛ ነው። ምክንያቱም እንግዲህ በምግብ እጥረትና የተለያዩ የህክምና ችግር ስለሚኖሩባቸው ነው። የደም ማነስ አይነቶች አሉ። ሁሉም እንግዲህ የተለያዩ መነሻና የተለያዩ ህክምና አላቸው። እንግዲህ በአይረን እጥረት የሚከሰተው የደም ማነስ በጣም የተለመደ በሽታ ነው። እንግዲህ አመጋገባችንን በመቀየርና የአይረን ንጥረ ነገርን በመውሰድ በቀላሉ መታከም እንችላለን። አንዳንድ የደም ማነስ አይነቶች ለምሳሌ በእርግዝና ወቅት የሚከሰተው ጤናማ ሲሆን፣ አንዳንዶች ደግሞ እስከ እድሜ ልክ የሚዘልቁ ናቸው ማለት ነው። እንግዲህ የደም ማነስ መነሻ ምክንያቶች የተለያዩ ናቸው። ከነዚህ ውስጥም እንግዲህ ከአራት መቶ የሚበልጡ የደም ማነስ አይነቶች አሉ። እነሱም እንግዲህ በዋና ዋና በሶስት አይነት መንገዶች መክፈል እንችላለን። አንደኛውና የሚጀመረው እንግዲህ በደም መፍሰስ የሚከሰት የደም ማነስ ነው። ሌላኛውና ሁለተኛው እንግዲህ ቀይ የደም ሴሎች ምርት መቀነስ ወይም ደግሞ የማምረት ችግር ሲከሰት የሚከሰት የደም ማነስ ነው። የመጨረሻው እና ሶስተኛው እንግዲህ በቀይ የደም ሴሎች ውድመት ወይም ደግሞ ጥፋት የሚከሰት የደም ማነስ አይነቶች ናቸው። እንግዲህ እነዚህን ሶስቱን አንድ በአንድ ስናያቸው እንግዲህ ከመጀ ስንነሳ እንግዲህ አንደኛው በደም መፍሰስ የሚከሰት የደም ማነስ ነው። እንግዲህ ደም በሚፈሰን ጊዜ ብዙ ቀይ የደም ሴሎችን እናጣለን። ይህም የሚከሰተው እንግዲህ በትንሹ ለረዥም ሰዓት ደም ስለሚፈሰን ሲሆን ይህንን ነገር ብዙ አናስተውልም። እንደዚህ አይነቱ ከባድ የደም መፍሰስ በሚከተሉት መንገዶች ይከሰታል። እንግዲህ ከጨጓራና ከአንጀት ጋር የተያያዘ በሽታዎች ማለትም ኪንታሮት፣ ቁስለት፣ የጨጓራ ህመምና ካንሰር፣ የህመም ማስታገሻ መድኃኒቶች እንዲሁም የወር አበባና በወሊድ ጊዜ በተለይም እንግዲህ በወር አበባ ጊዜ የደም ፍሰት ከመጠን በላይ ከሆነና በተደጋጋሚ እርግዝና ከተከሰተ የደም መፍሰስ የሚያጋጥማቸው ይሆናል ማለት ነው። ከዚህም ጋር ተያይዙ የደም ማነስ የሚከሰት ይሆናል ማለት ነው። ሁለተኛው እንግዲህ ቀይ የደም ሴሎች ምርት መቀነስ ወይም ደግሞ የማምረት ችግር ነው። ይህ አይነት የደም ማነስ በሽታ በሚከሰትበት ጊዜ ሰውነታችን በጣም ጥቂት የደም ሴሎችን ማምረት ወይም ደግሞ የደም ሴሎቻችንን በትክክል ተግባራቸውን መወጣት ሲያቀታቸው ሲሆን፣ በሁለቱም አጋጣሚዎች የደም ማነስ የሚከሰት ይሆናል ማለት ነው። እንግዲህ ቀይ የደም ሴሎች ችግር ይኖርባቸዋል ወይም ደግሞ በቁጥር ይቀንሳሉ። የዚህ ምክንያት ጤናማ ያልሆኑ የደም ሴሎች ሲኖሩ ወይም ደግሞ ተግባራቸውን በብቃት ለመወጣት የሚያገለግሉ ሚኔራሎች እና ቪታሚኖች እጥረት ሲኖሩ፣ እንግዲህ ለዚህ አይነቱ የደም ማነስ መነሻ ምክንያቶች እንግዲህ የተለያዩ ናቸው። እንግዲህ ሲክል ሴል የደም ማነስ ወይም ደግሞ አኒሚያ፣ በአይረን እጥረት የሚመጣም የደም ማነስ፣ በቫይታሚን እጥረት፣ በመቅኔ መነሻ ሴል ችግር ና በሌላ የጤና ችግሮች የሚከሰት ይሆናል ማለት ነው። እንደዚህ አይነት የደም ማነስ እንግዲህ በሲክልሴል በሲከል ሴል የሚከሰት የደም ማነስ በዘር የሚተላለፍ ሲሆን ቀይ ደም ሴሎች የጨረቃ ቅርጽ እንዲኖራቸው ያደርጋል። ስለዚህ በቂ ኦክሲጅን ወደ ተለያዩ አካሎች ማረደስ ያቅተዋል ማለት ነው። የጨረቃ ቅርጽ ያላቸው ደም ሴሎች በጥቃቅን የደም ቧንቧዎች ውስጥ ይቀረቀራሉ። ይህም ያስከትላል እንግዲህ በአይረን እጥረት ምክንያት የሚከሰተው የደማነስ አይረን በተባለው ሚኔራል እጥረት ሲኖር ነው። እንግዲህ በአጥንታችን ውስጥ ያለው መቅኔ ኦክሲጂን ወደ ተለያዩ የሰውነት የሚያደርሰውን ሂሞግሎቢን ለመስራት አይረን ያስፈልጓል። እንግዲህ በቂ የሆነ የአይረን ሚኔራል ከሌለ በቂ የሆነ ሂሞግሎቢን አይመረትም። የዚህ ውጤት እንግዲህ በአይረን እጥረት የሚከሰት የደማነስ ይከሰታል ማለት ነው። እሺ ተመልካቾች፣ እንግዲህ የዚህ አይነቱ የደማነስ መነሻ ምክንያቶች የአይረን እጥረት ያለባቸው ምግቦችን የመመገብ ዘይቤ፣ እርግዝናና ማጥባት የእናትን የአይረን ክምችት መጠን ይቀንሳል፣ የራባ በተደጋጋሚ የደም ልገሳ ማድረግ፣ ከባድ ስፖርታዊ ልምምዶች፣ የምግብ መፍጨት ችግሮች፣ አንዳንድ መድኃኒቶች። በቫይታሚን እጥረት የደም ማነስ የሚከሰተው በቫይታሚን ቢ ትዌልቭ እና ፎሬት እጥረት ነው። እናም እነዚህ ሁለት ቫይታሚኖች ቀይ የደም ሴሎችን ለመስራት ያገለግላሉ ማለት ነው። ስለዚህም ከዚህም ጋር ተያይዞ የደም ማነስ የሚከሰት ይሆናል ማለት ነው። የመጨረሻውና ሶስተኛው የደም ማነስ አይነት እንግዲህ በቀይ የደም ሴሎች ውድመት ወይም ደግሞ ጥፋት የሚከሰት የደም ማነስ ነው። እንግዲህ ቀይ የደም ሴሎች በሚሰባበሩበት ጊዜና የደም ዝውውር ውጥረት መቋቋም ሲያቅጣቸው ያለእድሜያቸው ይፈንዳሉ። ከዚያም እንግዲህ ሄሞላይቲክ አኒሚያ ይከሰታል። ይህ ችግር እንግዲህ ሲወለድ ወይም ደግሞ ካደግም በኋላ ሊከሰት ይችላል። እንግዲህ አንዳንድ ጊዜ መነሻ ምክንያቶቹም አይታወቅም ማለት ነው። በተለይ እንግዲህ በምርመራ ብቻ ነው ሊታወቅ የሚችለው ማለት ነው። እንግዲህ ስለ አይነቶቹ ይህን ያህል ካለን እንግዲህ የተለመዱ የደም ማነስ የበሽታው ምልክቶች ምንድን ናቸው የሚለውን ስናይ እንግዲህ በዛ ያሉ ምልክቶች ቢኖሩም እንግዲህ ዋና ዋናዎቹ የምንላቸው እንግዲህ የቆዳ መገርጣት፣ የደረት ህመም የራስ ምታት፣ የራስ ማዞር፣ የትንፋሽ ማጠር፣ ፈጣን ወይም ደግሞ ትንሽ የሚለዋወጥ የልብ ምት፣ የድካም ስሜት እንዲሁም የእጅና እግር መቀዝቀዝ ዋነኞቹ የደም ማነስ ምልክቶች ናቸው ማለት ነው። እንግዲህ መፍትሄዎቹ ምንድን ናቸው የሚለውን ስናይ እንግዲህ መለስተኛ የደም ማነስ በሽታ ላለባቸው ሰዎች ሰውነታቸው በቂ ቀይ የደም ህዋስ ለማምረት የሚያግዝ የአይረን ንጥረ ነገር ያለባቸውን እንክብሎችን ወይም ደግሞ ክኒኒዎችን ሊሆን ይችላል። እንዲሁም ቫይታሚኖችን መውሰድ ጥሩ ነው፣ አስፈላጊ ነው ማለት ነው። ይህም እንግዲህ ትንሽ መካከለኛ ለሆኑ የደም ማነስ በሽታዎች ወይም ጥረቶች መፍትሄ የሚሆን ነው ማለት ነው። እንግዲህ በአይረን ንጥረ ነገር የበለጸጉ ምግቦችንም አዘወትሮ መመገብ ለችግሩ ቀላል መፍትሄ ነው ማለት ነው። በመጨረሻም እንግዲህ የደም ማነስ በሽታው አይነት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 በቀጣይ በሌሎች ቪዲዮዎች የምንገናኝ ይሆናል። እስከዛው በያላችሁበት ፈጣሪ ሰላሙን ያብዛላችሁ። ደህና ሁኑ።